ዛሬ በቀላሉ የሚሰራ የሆነ ይሁን ማቋረጥ ስርዓት ማስተዳደር ላይ እንደምንዛረብ ነው። ሄርኒያ በማህበረሰብ ሁሉ ደረጃ እና በሁሉም እድሜ የሚመጣ ሁኔታ ነው። ከህፃናት ጀምሮ እስከ እጅግ አረጋዊ ሰው ድረስ ማንንም አይተውም። ሁሉም በሄርኒያ ይታመማሉ። አሁን ሄርኒያ በተለምዶ በቀላሉ የሚሰራ ህመም ነውና፣ በክፍት ቀዶ ጥገና፣ በላፓሮስኮፒ እና በሮቦቲክ ቀዶ ጥገና ሊታከም ይችላል። ነገር ግን እንደዚህ ሲል የተወሰኑ የሆድ ማቋረጥ ስርዓት እጅግ አስቸጋሪ ሊደረግ ይችላል። አንዳንድ ታካሚዎች አምስት ቀዶ ጥገና፣ ስድስት ቀዶ ጥገና በሆድ ግንባር ላይ ይደርሳሉ። ይህም እጅግ ደካማ እና ትልቅ ሄርኒያ ሊኖር ይችላል። እንደዚህ ያለ አንድ ሄርኒያ የድርሻ አጥፋት ሄርኒያ ተብሎ ይጠራል። አሁን የሆድ ቅርፊት ክፍልን እና የሄርኒያ ክፍልን ያስቡ። እንደ ሆድ ቅርፊት ክፍል የሄርኒያ ክፍል መጠን ከሆድ ቅርፊት ክፍል በላይ ከሆነ የድርሻ አጥፋት ሄርኒያ ተብሎ ይጠራል። አሁን እነዚህ ሄርኒያዎች ማስተዳደር በጣም አስቸጋሪ ናቸው። ምክንያት እሱም በቀላሉ ወደ ሆድ ግድግዳ ማስመለስ እና መዝጋት ከሆነ በግፊት ምክንያት እነዚህ ሰዎች መተንፈስ በጣም አስቸጋሪ ይሆናል። ይህም የሆድ ክፍል ሲንድሮም የሚባል ሁኔታ ይፈጠራል። ይህም ህይወታዊ አደጋ ሊያስከትል ይችላል። ስለዚህ እንደዚህ አይነት ችግሮችን ለማከም በተለይ የተፈጠሩ የተወሰኑ የማስተካከያ ስርዓቶችን እና የመቋቋም ቴክኒኮችን ማድረግ አስፈላጊ ነው። እኛ ብዙ ብዙ ዘዴዎች አሉን፣ እነሱም የክፍል ለየት ማድረግ የተባሉ ዘዴዎች፣ በስቀድም የሚደረግ የነፍስ አንሳር ማቀድ፣ የቦቱሊኒየም ቶክሲን መስቀል ያካትታሉ። እነዚህ ሁሉ በጣም በጣም ቴክኒካል እንደሆኑ ሂደቶች ናቸው እና በእነዚህ ችግሮች ላይ ከፍተኛ የስልጠናና ችሎታ ያላቸው በተሟላ የተሞላ ማዕከላት ብቻ ሊያከናውኑ ይችላል። አሁን እነዚህ ሂደቶች እንዴት ሊደረጉ ይችላሉ? አሁን በቀላል ቀዶ ጥገና ሊደረጉ ይችላል፣ በሮቦቲክ ቀዶ ጥገና ሊደረጉ ይችላል እና በላፓሮስኮፒ ሊደረጉ ይችላል። አሁን ለምን እነዚህ ውስብስብ ሄርኒያዎች ማከማቸት በጣም አስቸጋሪ ነው። ውስብስብ ሄርኒያዎች ማከማቸት በጣም አስቸጋሪ ነው። እንደኔ እንደተናገርኩት የመጀመሪያ ምክንያት የሆነው የሆድ ክፍል ሲንድሮም ሊያስከትሉ ይችላሉ። ሁለተኛ፣ በብዙ ያለፈው ቀዶ ጥገና ምክንያት የሆድ ግድግዳ ጋር ይሆድ አካል በጣም ዝቅተኛ ማስታገስ ይኖርበታል። ይህም ማከማቸት በጣም አስቸጋሪ ያደርገዋል እና በትክክል ካልተደረገ ብዙ ችግሮችን ሊያስከትል ይችላል። ነገር ግን እዚህ በአፖሎ የሄርኒያ ቀዶ ጥገና እና የሆድ ግድግዳ መገንባት ተቋም በአንድ ተወላጅ መስክ ላይ ብቻ በማስተዋልና በማስተዋል ምክንያት ብዙ ውስብስብ ጉዳዮችን ማከማቸት እንችላለን። እና እነዚህ ጉዳዮች በጣም ጥሩ ውጤቶች አላቸው። እና ውስብስብ የሆድ ሄርኒያዎችን በጣም ጥሩ ለማከማቸት ሁሉም መሳሪያዎች እዚህ አሉን። አመሰግናለሁ።